ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁል ጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ በሀገራችን ብቸኛው የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም አወል ሰሪንጋ የግብርና ፕሮግራም ከሌላው ለየት የሚያደርገው በሁሉም የግብርና ዘርፍ የምርትና ምርታማነትን ከፍ ለማድረግ የሚደረገውን ጥረት የበኩሉን አስተዋጽኦ ማበርከቱ ነው። ስለሆነም በግብርና ላይ ትኩረት ያደርጋችሁ እናንተ ብቻ ይህን ፕሮግራም እንድትከታተሉ ነው የሚፈለገው። ምክንያቱም ተዘጋጅቶ ዲስፕሌይ የሚደረገው ለእናንተ ሲባል ስለሆነ። ስለሆነም ዛሬ ስለ አፈር ጨዋማነት ነው መረጃ ይዤ የመጣውት የአፈር ጨዋማነት እንዴት ይከሰታል? የሚያስከትለው ችግርና መፍትሄዎቹስ ምንድን ናቸው? የአፈር ጨዋማነትን ተቋቁመው ምርት የሚሰጡ ሰብሎችስ እነማን ናቸው? የሚለውን የሚመልስ የአፈር ጨዋማነት በደረቅና ከፊል ደረቃማ አካባቢዎች ለምሳሌ የውሃ እጥረትና ከፍተኛ የትነት መጠን ባለባቸው አካባቢዎች ለአፈር ጨዋማነት መፈጠር ትልቅ አስተዋጽኦ ያበረክታሉ። የአፈር ጨዋማነትን ችላ ካልነው ወይም በወቅቱ ካልተቆጣጠር ነው በአፈር ለምነት፣ በሰብሎች ጤናና በአጠቃላይ በግብርና ምርታማነት ላይ ከፍተኛ የሆነ አሉታዊ ተጽዕኖ ይፈጥራል። የአፈር ጨዋማነት ማለት በአፈር ውስጥ የሟሟ ጨው መጠን ሲሆን በአብዛኛው የሚከሰተው በተፈጥሮ ሂደቶች ወይም በሰዎች የግብርና እንቅስቃሴዎች ሊከሰት ይችላል። በተፈጥሯዊ ሂደቶች የሚከሰተው የአፈር ጨዋማነት በአፈር ውስጥ ያሉ ማዕድናት የያዙ ድንጋዮች በሚሰባበሩበት ወቅት ጨዋማነትን የሚፈጥሩ ኤሌመንቶችን ወይም ንጥረ ነገሮችን ስለሚለቁ ሌላው በንፋስ አማካይነት ከአፈር ላይ ወይም ባህር ላይ ባህር ወለል ላይ በንፋስ ስለሚያመጣብን ይፈጠር ይችላል። ከውቅያኖስ ላይ ተነስተው በከባቢ አየር ላይ በሚኖረው እርጥበት ይዋሃዱና አየር ወለድ የሆኑ ጨው ይፈጥራሉ። እነዚህም ደግሞ በዝናብ አማካይነት ወደ መሬት ስለሚወርዱ ሊፈጠር ይችላል። በቂ ዝናብ ባለመኖሩና በቂ ዝናብ ባለመኖሩም እንደዚሁ የጨዋማነት ባህሪ ሊፈጠር ይችላል። ምክንያቱም ሊያሟሟቸውና በውሃ ሊታጠቡ ከማሳችን ሊወጡ የሚችሉበት ነገር ስለማይኖር ማለት ነው። ሌላው ጨዋማ ከሆነ የከርሰ ምድር ውሃም እንደዚሁ የአፈር ጨዋማነት ሊፈጠር ይችላል። በሰው ሰራሽ የሚፈጠር የአፈር ጨዋማነትን ስናይ በዛ የመስኖ አጠቃቀም ሲኖረን በተለይ የምንጠቀመው ውሃ ጨዋማነት ያለው ከሆነ ሊፈጠር ይችላል። የደን መጨፍጨፍ ወይም ስራቸው ጠልቆ የሚሄድን ዲፕ ሩትድ የሆኑ ዛፎችን አስወግዶ ስራቸው በጥልቀት የማይሄድን ሻሎ ሩትድ የሆኑ ሰብሎችን በመተካታችንና እንደዚሁም ደግሞ ደካማ የውሃ መፋሰስ በመፍጠራችን የአፈር ጨዋማነት ሊፈጠር ይችላል። የአፈር ጨዋማነት አመላካቾች፣ የአፈር ጨዋማነትን የውሃውን ገጽታን በማየት የውሃ በመሬታችን ላይ ያለው የፍሰት ወይም የስርገት ፍጥነትንና የእጽዋትን ሁኔታ በማየትና በመተንተን ሊታወቅ ይችላል። የአፈሩ ጨዋማነት እየጨመረ ሲሄድ ምልክቶቹ የበለጠ ጉልህ ይሆናሉ። ለምሳሌ እንደ አፈር ጨዋማነት መጠኑ በመሬታችን ላይ ነጭ የተቀባ ከመምሰል ወደ ጨው ግግር የሚያደርስ ምልክት ልናይ የምንችልበት ሁኔታ ይኖራል። እንደዚሁም ደግሞ በሌላ መንገድ ደግሞ እንደዚሁ ውሃው በመጀመሪያውኑ ጨዋማነት ካለው ለከብቶች ብንሰጠው ይህንን ውሃ አይጠጡትም ከብቶች እና ይህም ሌላኛው ማረጋገጫ ነው። ከዛ ባሻገር ግን ቀደም ለመግለጽ እንደተሞ የሚሞከረው የጨዋማነት ባህሪው ከፍተኛ በሚሆንበት ሰዓት የኢንፊልትሬሽን መጠኑ የስርገት መጠኑ የሚቀንስበትም ሁኔታ ይኖራል። በዛም መልክ ደግሞ እንደዛው የመጥለቅለቅ ነገሮች ሊፈጠር ይችላል። እነዚህ የተወሰኑ ምልክቶች ወይም አመላካቾች ናቸው። ጨዋማነትን ጨዋማነት አፈርን የሚጎዳው በምን አይነት መልኩ ነው የሚለውን ለማየት የአፈርን ለምነት ይቀንሳል። ይህም ደግሞ እንዴት ነው የሚሆነው? ከፍ ያሉ የጨው ደረጃዎች ማለት የአፈር ውስጥ የሚኖረው የጨዋማነት ባህሪ ከፍ ባለ ቁጥር የናይትሮጅን፣ ፖታሲየም እና ፎስፎረስ ያሉ እጅግ አስፈላጊ ንጥረ ነገሮችን በአፈር ውስጥ በበቂ ሁኔታ እንዳያገኙ የማድረግ ነገር ይፈጠራል። በዚህም ምክንያት እጽዋቶች ለጤነኛ እድገት አስፈላጊ የሆኑ ንጥረ ነገሮችን ለማግኘት ይቸገራሉ። ከዚህም ባሻገር በተለይ የፎስፈረስ በሰብሎች የመወሰድ ሂደትንና የፖታሲየም አስተዋጽኦንም ይገድባሉ። ይህም የንጥረ ነገር እጥረት ይገጥማቸዋል። በመጨረሻም የምርት መቀነስ ያስከትላል። የኦስሞቲክ ግፊትን ይጨምራል። በአፈር ውስጥ ከልክ በላይ ጨዋማነት ሲፈጠር የኦስሞቲክ ግፊት ይጨምራል። በዚህም ምክንያት የእጽዋቶች ስር ውሃን የመሳብ ያቅተዋል። በነገራችን ላይ ኦስሞቲክ ግፊት ወይም ኦስሞቲክ ፕሬዠር ማለት የሚሟሟው ለምሳሌ ጨው ሊሆን ይችላል እና የሚያሟሟው ውሃ ሊሆን ይችላል ሳይመጣጠን ሲቀር የሚከሰት ነው። ይህም ማለት ከፍተኛ የውሃ መጠን ወይም ደግሞ አነስተኛ ሟሚ አነስተኛ የጨው መጠን ሊሆን ይችላል ካለው ወደ ዝቅተኛ የውሃ መጠን ያለው ወይም ከፍተኛ ሟሚ የውሃ መጠን ካለው ውሃ የሚሄድበት ግፊት አለ ማለት ነው። ያንን ነው ለመግለጽ የተፈለገው። ለምሳሌ ወደ እኛ ጉዳይ ስንመጣ በአፈር ውስጥ ጨዋ ማነት ሲበዛ እጽዋቱ ከራሱ እርጥበትን ወደ አፈሩ ይለቃል። ይህ ሂደት ነው ኦስሞቲክ ግፊት የሚባለው ችግሩ እስካልተወገደለት ድረስ እየለቀቀ ይሄድና መጨረሻ ላይ ይደርቃል። ይህ ክስተት የፊዚዮሎጂካል ድራውት ተብሎ ይጠራል። ይህ ክስተት በአፈር ውስጥ ውሃ እያለም ሊከሰት ይችላል። የፊዚዮሎጂካል ድራውት የምንለው ውሃ ኖሮ፣ ነገር ግን ሰብሉ በዚህ በኦስሞቲክ ፕሬዠር አማካይነት ከራሱ እርጥበት ወደ አፈሩ ስለሚየለቀቀ እየሄደ እየሄደ ስለሚደርቅ በዚህ ምክንያት የሚከሰተው መድረቅ ወይም መጠውለግ በፊዚዮሎጂካል ድራውት ኬዝ እንደተፈጠረ ያመላክተናል ማለት ነው። የአፈር መዋቅር ላይ አሉታዊ ተጽዕኖ መፍጠር ጨዋማነት በአፈር ቅንጣቶች ውስጥ በመከማቸት የአፈርን መዋቅር አሉታዊ በሆነ መልኩ ያዛባል። ይህም መሬቱ ከሚገባው በላይ ጥብቅ እንዲሆን ያደርጋል። በዚህም ምክንያት የአፈሩን የውሃ ስርገት መጠን ይቀንሳል። ከላይ እንደገለጽኩላችሁ በቂ የአየር ዝውውር እንዳይኖር ያደርጋል። እንዲሁም የእጽዋቶች ስር እንቅስቃሴን ይገድባል። በመጨረሻም እንዲደርቅ ያደርጋል። ሌላው የባዮሎጂካዊ እንቅስቃሴን መረበሽ። በአፈር ውስጥ ኦርጋኒክ ቁስን እየሰባበሩ ለእጽዋቶች ጠቃሚ ንጥረ ነገሮችን የሚፈጥሩ ጠቃሚ የአፈር ረቂቅ ተዋሳያዎችን ወይም ባክቴሪያዎች አሉ። እነዚህ ባክቴሪያዎች የጨው መጠኑ ከፍተኛ በሆነ አፈር ውስጥ መኖር አይችሉም። በዚህም ምክንያት የአፈር ለምነት ይቀንሳል፣ የእጽዋቱ እድገት ላይም አሉታዊ ተጽዕኖ ይፈጥራል። ጨዋማነት እጽዋትን የሚጎዳውስ እንዴት ነው? ቅድም በአፈር ይዘት ወይም የአፈር አወቃቀር ላይ የሚፈጥረውን ተጽዕኖ ነው ለመግለጽ የሞከርኩት። አሁን በቀጥታ ከሰው ሰብሎች ጋር ተያይዞ ከእጽዋቶች ጋር ተያይዞ ጨዋማነት የአፈር ጨዋማነት ባህሪ እጽዋትን የሚጎዳው በእንዴት ነው የሚለውን ነው የምናየው። የመጀመሪያው እድገትን ይገድባል። እጽዋቶች ጨዋማ በሆነ አፈር ውስጥ ውሃንና አስፈላጊ ንጥረ ነገሮችን መሳብ አይችሉም። በዚህ ምክንያት እድገታቸው ይገደባል፣ ዘገምተኛም ይሆናል። ደካማ ግን እንዲኖራቸዋል። እንደዚሁም በበቂ ሁኔታ ያላደገ ስር እንዲኖራቸው ይሆናል። በመጨረሻም ሙሉ ለሙሉ ሊደርቁ ይችላሉ። ሌላው እጽዋቶች ላይ የጨው ውጥረት ይፈጥራል። ይሄ የአፈር ጨዋማነት ሰብሎች ላይ የሚፈጥረው ጫና አለ፣ ስትረስ አለ ይሄ ደግሞ የሚታየው የጨው በስትረስ፣ ወይም ውጥረት በእጽዋቱ ላይ ይታያል። ለምሳሌ ቅጠላቸው ቢጫ ይሆናል። ቅጠሉ ዳርዳሩ ቡናማ ይሆናል። አበባው ወይም ፍሬው ያለ ጊዜው ይደርስና እንዲሁም ይራገፋል። እነዚህ ምልክቶች የሚያሳዩት እጽዋቱ ከገጠመው ችግር ለማምለጥ የሚያደርገውን ትግል ነው የሚያሳየው። ሌላው ዝቅተኛ ምርት መስጠት ወይም ከምርት ውጪ ሊያደርግ ይችላል። በጨዋማነት ባህሪ እጽዋቶች ከፍተኛ በሆነ ደረጃ ምርታቸው እንዲቀንስ ይገደዳሉ። የዚህ ምክንያቱ ከላይ በተጠቀሱት ችግሮች ድምር ውጤት ነው። ማለትም በጨዋማነት ምክንያት የእጽዋቱ ጤና ይታወካል። በዚህም አቋሙ አነስተኛ ነው የሚሆነው። በአፈር ውስጥ በቂ ንጥረ ነገር እንዳይኖር ያደርጋል። እጽዋቶች ውሃውንም ሆነ ንጥረ ነገር እንዳይስቡ ያደርጋል። የእነዚህ ድምር ከምርት ውጪ ሊያደርግ ይችላል። የተወሰኑ ንጥረ ነገሮች መርዛማነት ማነት ይፈጥራል። ከፍተኛ መጠን ያለው የሶዲየምና ክሎራይድ በእጽዋቱ ህብረ ህዋሳት ውስጥ ሊከማቹና መርዛማነትን ሊፈጥሩ ይችላሉ። በዚህም ምክንያት ቅጠሉ ይቃጠላል፣ ህብረ ህዋሳቱ ወይም ቲሹ ላይ ጉዳት ያስከትላል፣ እናም ምርታማነት እንዲቀንስ ያደርጋል ይላል። ይህን ካልኩኝ የአፈር ጨዋማነትን ለመከላከልስ ምንጠቀማቸው ዘዴዎች ምንድን ናቸው? የሚለው እናያለን። የመጀመሪያው የመስኖ አጠቃቀማችንን ማሻሻል ውጤታማ የሆነ የመስኖ ዘዴን መጠቀም፣ ለምሳሌ እንደ ጠብታ መስኖ ዘዴን መጠቀም። ይህም ውሃን በቀጥታ በእጽዋቱ ስር ስለሚያንጠባጥብልን ትነትን ይቀንሳልና በዚህም ምክንያት በአፈር ውስጥ የጨው መፈጠርን ይቀንስልናል። ይህን ማድረግ ካልቻልን በጨዋማ የሆነን ውሃ መጠቀማችንን መቀነስ፣ ከዝናብ የተሰበሰበ ውሃን መጠቀም፣ ከመጠን በላይ መስኖን አለመጠቀም ይመከራል። ሌላው ኦርጋኒክ ቁሶችን መጨመር እንደ ብስባሽ ወይም ኮምፖስት፣ ፍግ፣ ባዮቻር የመሳሰሉትን በመጨመርና የአፈርን ውሃ የመያዝ አቅም ከፍ በማድረግ የመስኖ ድግግሞሽን በመቀነስና የባክቴሪያዎችን እንቅስቃሴ ከፍ በማድረግ ችግሩን መቀነስ ይቻላል። መሬትን መሸፈን ወይም መልች መጠቀም መሬታችንን ከሸፈንን በቀላሉ ጨዋማነትን መከላከል እንችላለን። ምክንያቱም ትነትን ስለሚቀንስልን፣ ትነት ደግሞ ለጨዋማነት መፈጠር በዋነኛነት አስተዋጽኦ ስለሚያበረክት፣ በዚህም የአፈራችንን ጤና መጠበቅ ያስችለናል። ጨዋማነትን መቋቋም የሚችሉ እጽዋቶች ላይ ትኩረት ማድረግ ጨዋማነትን ተቋቁመው ምርት መስጠት የሚችሉ እጽዋቶችን መርጠን በመዝራት ወይም በመትከል መጠቀም ይገባል። መቋቋም ሲባል በሁለት መንገድ ነው ማየት ያለብን፣ ይህም መቋቋም ወይም ሬስታንት መሆን ሬስታንት ክሮፕ የምንለው ተቋቁመው ምርት መስጠት ቶለራንት ክሮፕ በሚል እንከፍላቸዋለን። ይህንን በዚህ መልክ ማየት አለብን። ስለሆነም ጨዋማነትን በመቋቋም የሚታወቅ ሰብል ኩኒያ የሚባል ሰብል ነው። ይሄ በቅርብ ጊዜ ወደ ሀገራችን የመጣ ነው። በጣም ድርቅን ተቋቁሞ ምርት መስጠት የሚችል ነው። በከፍተኛ የሆነ የፕሮቲን የካርቦሃይድሬት ይዘት ያለው ሰብል ነው። ገና በሀገራችን በሰፊው እየተዋወቀ ያለበት ነገር አይደለም። ገና ኒው ክሮፕ ነው ለሀገራችን ይሄ ይታወቃል። ተቋቁሞ ምርት መስጠት ደግሞ የተመረጡ የማሽላ፣ የዳጉሳ ደገራ፣ ገብስ፣ የወይራ ዛፍ፣ ተምር እና ጎመን ዝርያዎች የሚጠቀሱ ናቸው። ሌላው የግብርና ጂፕሰምን መጠቀም የአፈሩን ውሃ ማስረግ አቅም ከፍ በማድረግ ወይም የአፈሩን ጥብቀት በማላላት አፈሩ የተሻለ እንዲሆን ያስችላል። ይህም የሚሆነው ጨውን የሚፈጥረውን ንጥረ ነገር ማለትም የሶዲየም አይንስ በማስወገድ ወይም በመተካት ነው። ሌላው የውሃ መፋሰሻዎችን ማሻሻል በጥሩ ሁኔታ የተዘጋጀ የውሃ መፋሰሻ ሲኖረን ከመጠን በላይ የሆነውን ውሃ ስለሚያስወግድልን ከእጽዋቱ ስር ሊከማች የነበረውን ጨው ከውሃው ጋር አብሮ እንዲወጣ ያስችላል እናም ጉዳቱ ይቀንስልናል እንደ ማጠቃለያ የአፈር ጨዋማነትን ለመከላ ሶሪ የአፈር ጨዋማነትን ለመከላከልና ዘላቂ የሆነ ምርታማነትን ለመፍጠር ሙሉ የሆነ የአፈር አያዝ ትግበራዎችን ልንከተል ይገባል። ይህም የሚያካትተው በቂና ውጤታማ የሆኑ የመስኖ ዘዴዎችን መጠቀም፣ በየጊዜው የአፈር ማሻሻያዎችን መተግበርና ስትራቴጂካዊ የሆኑ ሰብሎችን መምረጥን ያካትታል። እነዚህን በመተግበር ለአፈር ጨዋማነት የተጋለጡ አካባቢዎች ያለውን የግብርና ማነቆዎች አስወግዶ ከዓመት እስከ ዓመት ለማድርጎ መጠቀም ያስችላል ይላል። ዛሬ እንግዲህ የአፈር ጨዋማነት ማነት ጋር ተያይዞ ያገኘሁት መረጃ ነው ያካፈልኳችሁ ይሄ እንግዲህ እንደተጠቀሰው በጣም በተለይ የመስኖ በጣም በሰፊው የተካሄደባቸው ያሉባቸው አካባቢዎች የዝቅተኛ አካባቢዎች ላይ በጣም ትልቁ ችግር ነው እና ይህንን ለመቅረፍ ይረዳል በሚል ነው አወል ስሪንቃ የግብርና ፕሮግራም ዛሬ በዚህ መልክ የመጣው እንደተለመደው በመጨረሻም ለሀገራችን ሰላም ይመኛል ከዳር እስከ ዳር ሰላማችን ብዝት ይበል አሜን ቻው